ሰላም ውድ ተመልካቾቻችን እንደምን አላችሁልን የአማራ ሕዝብ ዝክረ ታሪክ ማዕከል እየሰጠ ከሚገኘው ህዝባዊ ግልጋሎቶች መካከል በክፍል አንድ የተወሰኑትን አስቃኝተናችሁ ነበረ። የቤተ መጽሀፍት አገልግሎቱ ምን ይመስላል? ሙዚየሙስ በውስጡ ምን ምን አለ? እንዴት ነው የሚጎበኘው? የሚለውን አስቃኝተናችሁ ነበር። ዛሬ ደግሞ የስዕል ጋለሪውና ሌሎች ቀሪ ግልጋሎቶች ምን ይመስላሉ የሚለውን ወደ እናንተ የምናደርስ ነው የሚሆነው። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ አብራችሁ እንድትቆዩ በአክብሮት ጋበዝኳል። የአማራ ሕዝብ ዝክረ ታሪክ ማዕከል ሌላኛው ገጽታ ነው የስዕል ጋለሪ። ቀደም ባለው ጊዜ ልክ እንደ ሙዚየሙ ሁሉ በአስር ዓመት ታሪክ ብቻ ታጥሮ የነበረ ቢሆንም አሁን ላይ በሶስት ዘርፎች በመክፈል የአማራ ክልልን ታሪክ፣ ባህል፣ ፍልስፍና፣ አኗኗር እንዲሁም ተፈጥሯዊ ገጽታ በሚያሳይ መልኩ ተደራጅቷል። ክልሉን የሚገልጽ ሌሎችም እንደ ሀገርም የሚገልጹ ስዕሎች በፕሮፌሽናል ሳዲዎች የተሳሉ ስዕሎች አሉት። ይሄ አንዱ የሚጎበኘው ነው። እንግዲህ በዚህ የስዕል ጋለሪ ውስጥ ብዙ ነባር እና አዳዲስ ማለት ያው ጀማሪ የሚባሉ አርቲስቶች የተሳተፉበት ነው። እንግዲህ በሶስት የከፈል ነው። የመጀመሪያው የአማራ ክልልን የተፈጥሮ ሁኔታ የሚገልጽ ነው። ሁለተኛው ባህሉን እና ኢኮኖሚውን እንዲሁም ላይፉን ሶሻል ላይፉን የማህበረሰብ ህይወት የሚያሳይ ነው። በሶስተኛ ደረጃ ታሪኩን የሚገልጽ የጥበብ ስራዎች የተካተቱባቸው ናቸው። እንግዲህ ከነባር አርቲስቶች የነ አርቲስት ለማጉያን ጨምሮ የነ ገብረ ክርስቶስ ደስታ፣ የነ ጌታቸው ዮሴፍ አሉ። እንዲሁም እዚህ ጋ የምናያቸው የነ መዝገቡ ስዕሎችም አሉ። እነዚህ ነባር የምንላቸው ወይም ታዋቂ የምንላቸው ሰአሊያን ናቸው። ያው እንግዲህ ጀማሪዎችም አሉ የተካተቱበት ትንሽ ዞር ዞር ስንል የምናያቸው ናቸው። በዚህ መልኩ የተዋቀረ አርት ጋለሪ ነው ማለት ነው። አሁን ላይ ሪዘርቭ ሩም ካስቀመጥናቸው ውጪ ከ50 በላይ ኮሌክሽኖች አሉ እዚህ እዚህ ክፍል ውስጥ ብቻ ማለት ነው። ሌላ ሪዘርቭ ሩም አለ ያው ለአደረጃጀት ትንሽ ስላልተመቼ አሁን ባልኳቸው አደረጃጀት ውስጥ መካተት ስላልቻሉ ሪዘርቭ ሩም ውስጥ አስቀምጠናቸዋል። አንዳንዴ ግቢ ውስጥ በምናዘጋጃቸው ኤግዚቢሽኖች እነሱንም የማሳየት እድል እንፈጥራለን ማለት ነው። ለማህበረሰቡ አሁን እዚህ ግቢ ውስጥ ያው እኛ በቅድ የምንይዛቸው አሉ። በሩብ ዓመት ሁለቴ ለማዘጋጀት እቅዶች አሉን። እነሱን እንግዲህ እኛ ግቢ ውስጥ እንደምታውቁት ብዙ አገልግሎቶች ይሰጣል። ከነዚህ ከጉብኝት አገልግሎቶች በተጨማሪ ጋርደኖቹ ለሰርግ ይከራያሉ፣ አዳራሾቹ ለአንዳንድ ዝግጅቶች ኪራይ ይውላሉና በዛ ሰዓት ሰው ሰብሰብ ባለበት ሰዓት እነዚህን ኤግዚቢሽኖች እናዘጋጃለን ማለት ነው። በተመልካች ክፍት እናደርጋለን። ግቢ ውስጥ የሆነ ቦታ ሴሌክት እናደርግና እዛ ጋር እናስቀምጥና ለእይታ እናበቃለን ነው። የአማራ ክልል የሚገኙ ባህሎችን የሚገልጹ የጥበብ ስራዎች የተካተቱበት ነው። ቅድም እንዳልኳችሁ የመዝገቡ ተሰማ ስዕሎች አሉ፣ እዚህ ጋር የምናገኛቸው። እሷና እሷና ቀሚሷ ብሎ ነው ርዕስ የሰጣቸው። እንግዲህ ሪያሊስቲክ የሆነ ያሳሳል ጥበብ ነው እዚህ ጋር የምንመለከተው ያው ሜዳ ላይ የተኛች ሴት ነው የምናገኘው እሷን ሙሉ ጸጉር፣ ስታይሏን የእጃምባር የአንገት ጌጣጌጦቿን ጨምሮ እሱን ቁልጭ አድርጎ ለማሳየት የተጠቀመበት ስራው ነው። ያኛው ደግሞ ከነ ሙሉ ቀሚሷ ነው እዛ ጋር የምናየው፣ ሙሉ ቀሚሷንም ያሳየበት ሁኔታ አለ። ሁለት ናቸው እዚህ ጋር የምናያቸው አጠቃላይ የሱ ስራዎች እዚህ ግቢ ውስጥ ወይም እኛ አርት ጋለሪ ውስጥ አራት ናቸው። ያው አሁን ባልኳችሁ በአደረጃጀቱ ስላልተመቼ፣ እነዛኞቹ ወደ ተፈጥሮ ስለተካተቱ ሁለቱን ስዕሎች በዛኛው በኩል እናገኛቸዋለን ማለት ነው። አማራ ክልል የሚገኙ ተፈጥሮ መስህቦችን የሚገልጽ ክፍል ነው። የመዝገቡ ተሰማ ስዕሎች ናቸው። ከዛኛው የቀጠለ ነው። እሷ እሷና ቀሚሷን አይተናል። ይሄኛው እሷና መንደሯ ሲሆን ይሄኛው ደግሞ እሷና ሀገሯ በሚል ስያሜ የተሰጣቸው ናቸው። ያው እንደሚታወቀው እሷና መንደሯ ያለበት ምክንያት እንደሚታየው ትንሽ ጠበብ ያለች አካባቢ ነች እና የተወሰኑ ሰዎች የሚኖሩባት አካባቢ ነች። እሷና ሀገሯ ወደሚል ሲሄድ ግን በጣም ከርቀት ሁሉ የሚታይ ታይቶ የማያልቅ አይነት ስዕል ነው እና ያው ሀገር ሲሆን ምን ያክል ስፋት ሊይዝ እንደሚችል እና ወደ መንደር ሲመጣ ደግሞ የተወሰነች እንደሆነች ለማሳየት ነው። እነዚህ ያው እንግዲህ እዛ ጋር የታየችው ልጅ አካባቢዋን እና ሀገሯን በምን መልኩ ልግለጽ በሚል የተገለጸበት ሁኔታ ነው ያለው። ያው ወደዚህኛው ኮርነር ስንመጣ ደግሞ ያው ቅድም እንደነገርኳችሁ ባህሉን፣ ኢኮኖሚያዊ ሁኔታውና ማህበራዊ ህይወቱን በአማራ ክልል የሚገኙ እነዚህን ነገሮች ይገልጻል ተብሎ የተቀመጡ ስዕሎችን ነው የምናገኘው። ያው በዋናነት የደስታ ሀጎስ ስዕሎች አሉ። ሞር ማህበራዊ ህይወት ላይ ፎከስ የሚያደርጉ ወይም ትኩረት የሚያደርጉ ስዕሎች አሉ። ያው ገበያ ላይ፣ ወንዝ ዳር ለምሳሌ ሴቶች ወደ ወንዝ ዳር ሲወርዱ የሚሰማቸው የደስታ ስሜት ወይም የነፃነት ስሜት አለ። ወደዛ ጋር ከጓደኛ ጋር ተጠራርተው ነው የሚወርዱት ምናምን። እዛ ልብስ ማጠብ አለ፣ ውሃ መቅዳት አለ፣ ሻወር መውሰድ አለ፣ ሰውነት መታጠብ አለ። ያንን ያንን ማህበራዊ ህይወት የሚያሳይ ነው። ገበያ ውስጥም አለ። እዚህ ጋር የምናየው ገበያ ላይ እንግዲህ ያው መሸጥ፣ መግዛት፣ መለወጥ አለ። እሱን ነገር ትኩረት ሰጣ ለማሳየት የገለጸችበት መንገድ አለ። ሌሎቹም ስዕሎች አሉ። እዚህ ጋር ከራር የምትጫወት ሴት አለች ብዙ ልጃገረዶች አሉ በዙሪያዋ ለነሱ ነው ክራሩን እየተጫወተች ያለች። እና እሱን እሱን ያው ለመግለጽ ሞከራለች። ሌሎችም አሉ ባህሎችን የሚገልጹ እዚህ ጋ ያው አማራ ክልል ውስጥ ያለውን ትኩረት ስለምናደርግ የሰቆጣ አካባቢ የሻደይ ወይም ማሸንዳ ፕሮግራም አለ። እሱንም በስዕል የገለጸበት መንገድ አለ። አብርሃም ሶሎሞን ይባላል አርቲስቱ። ሌሎቹም የከሚሴ አካባቢ ወጣቶችን አለባበስ እሱንም የሚገልጽ አለ እነሱን እናያለን ነገር፣ ያው ሶስቱ ባህል፣ ኢኮኖሚያዊና ማህበራዊ የሚለው በአንድ ሆኖ ተፈጥሮው ሁለተኛ ነው። ሶስተኛ ደግሞ እዚጋ የታሪካዊ እውነቱን የሚገልጽ ነው። የአማራ ክልልን የአማራን ሕዝብ ታሪክ የሚገልጽ ነው። ያው ቅድም እንዳልኩት ከጥንታዊ ዘመን ጀምሮ የአማራ ታሪክ የተቀመጠ ቢሆንም እዚጋ በስዕል ጥበብ ውስጥ የተካተቱ ግን የአጼ ቴዎድሮስ እና ግብር አበሮቹ ወይም ባለሟሎቹ ጋር አለ። እዚህ ጋ በቀጣይ የነ አጼ ምኒልክ እና የባለቤቱ የእቴጌ ጣይቱ የመጀመሪያውን በኢትዮጵያ ታሪክ የመጀመሪያ የሆነውን ስልክ ሲያወሩ ነው የምናየው። ሌሎችም አሉ፣ እሱን ቀጥለን እናያለን። ይህ ማዕከል እየሰጠ ካለው ህዝባዊ ግልጋሎት አንጻር በርካታ ጎብኚዎችና ተጠቃሚዎችን ያስተናግዳል። እስከ 2008 ባለው ጊዜ ለኛ ፒክ ሲዝን የምንለው ነው የነበረ። ምንም እንኳን ታሪኩ የአማራ ክልል ህዝቦች ሰማታት መታሰቢያ ሐውልት ቢሆንም በጣም ፒክ ሲዝን የምንለው ነው ይብን እቅዶቻችን፣ እንኳን ተሯሩጠን አይደለም የምናስፈጽም፣ ቁጭ ብለን ነበር የምናስፈጽም። ከቁጥር ከተለያየ ነገር ችግር አልገጠመንም። ያው የሀገር ሰላም ትልቁን ቦታ ስለሚይዝ ማለት ነው። ከ2008 በኋላ ግን ለቤቱ ያለው አመለካከት ያው ከነበረው ለውጥ ፈላጊነት አንጻር ይህንን ቤት መፈረሽ ተጀመረ ና። ቁጥሩ እየቀነሰ እየቀነሰ መጣ። ከዛ በኋላ ግን 2013 ዓ ም ላይ ለውጡን እንዳካሄድን አካባቢ አሁንም የነበረው ሲዝን ከ2004 እስከ 2008 የነበረው ሲዝን የመመለስ ሁኔታዎችን እያሳየ ነበረ። ዲያስፖሮች መጣው በጣም ተዝናንተበት ይሄዱ የነበሩ ነጮች ተዝናንተበት መጣው አይተውት ተዝናንተበት ነበር እየሄዱ የነበረ። ከዛም በተጨማሪ እዚ ቤት ውስጥ ነጮች የሚሆኑ ዲያስፖራዎች የሚሆኑ ማህበረሰቡ ሲመጣ እንደ አንድ ኢንዲኬሽን ቦታ ነው። መጨረሻ ስንጨርስ ራሱን የቻለ ማፕ አለ በዛ ማፕ ላይ በአማራ ክልል መጎብኘት ያለባቸውን ቦታዎችም ኢንዲኬት እናደርጋቸዋል፣ እንጠቆማቸዋል ና ለዛም ትልቅ አስተዋጽኦ የሚሰጥና አቅጣጫ የሚያሳይ ስለሆነ በጣም ብዙ ሰው ይመጣ ነበረ። ግን ከ2013 ከ2013 2014፣ 2015 አጋማሽ ላይ ግን ኦልሞስት ል በሚባል ደረጃ የሰው ቁጥራችን ቀንሷል። ለምን ቀነሰን ብለን ብዙም እንትን አንልም፣ ምክንያቱም በተለይ ክልላችን ያለበት አሁናዊ ሁኔታዎች ትንሽ ከበድ የሚሉ ስለሆነ ቱሪስት ደግሞ ትንሽ የኮሽታም ስለማይፈልግ ወደዚህ አካባቢ አይመጣም። በጣም በጥቂት የሚመጡትም ለስራ ነው። ባላቸው ትርፍ ሰዓት አሁንም ይጎበኛል። እኛ ኦፕን አድርገን አደራጅተን ለማሳየት ሙከራ እያደረግን ነው። የህዝቡ ቁጥር ግን የቀነሰ የእኛ አደረጃጀት ከፍታ እንደሆን ይታወቃል። ጥሩ እንደሆን ይታወቃል። ግን ያለው ሀገራዊ ሁኔታ እኛ ብቻ አይደለም ፊት ያደረግን የረበሽን በጥቅል የቱሪዝም ሴክተሩን በጣም ፈትኖታል። አሁን ግን ከ2014 አጋማሽ በኋላ 15 አጋማሽ በኋላ ግን ሀገራዊ ሁኔታዎች ትንሽ ስለፈተኑ የጎብኝ ቁጥር እንደባለፈው ጊዜያቶች ነው ማለት አንቺ የጎብኝው ሁኔታ ይሄ ነው ተብሎ የሚገለጽ አይደለም። ያው እንደ ወቅቱ ነው። አንዳንዴ ጎብኝ የሚበዛበት ወቅት አለ፣ አንዳንዴ ደግሞ ትንሽ ቀዝቀዝ የሚልበት ወቅት አለ። አሁን ያው እንደገና ታደራጀ ነው በኋላ ያለው ጎብኝ ጥሩ ነው፣ ጥሩ የሚባል ነው ከነበረው በፊት አሁን የተሻለ እየሆነ እየመጣ ያለበት ሁኔታ ነው ያለ ማለት ነው። አሁን ባለኝ ዳታ በዚህ ወር ወደ አምስት ሺህ አካባቢ አንባቢዎች አንብበዋል። ወደ አራት ሺህ አምስት መቶ አርባ ሁለት አካባቢ ጎብኚዎች አሉ። ከእነዚህ ውስጥ ሰባቱ የውጭ ሀገር ዜጎች ናቸው። እና የተሻለ እንቅስቃሴ አለ። ነገር ግን ያው ከጸጥታው ጋር ተያይዞ ትንሽ የመውረድ የመጨመር የመቀነስ ነገር አለ እንጂ በፊት በጣም ሰፊ ሰው እናስጎበኝ ነበር። የአማራ ሕዝብ ዝክረ ታሪክ ማዕከል የግቢው ገጽታ የተለየ ነው። በአረንጓዴ እጽዋትና ተክሎች ያሸበረቀ መንፈስን የሚገዛ ነፋሻማ አየር ያለበት በመሆኑ ለተለያዩ ዝግጅቶች የተመቸ ነው። ከዚህም በተጨማሪ በግቢው ውስጥ የተለያዩ አትክልትና ፍራፍሬዎችን በማልማት ከማዕከሉ ሰራተኞች በተጨማሪ ሌላው ማህበረሰብ በቅናሽ ገዝቶ እንዲጠቀም በርካታ ስራዎችን እየሰራ ይገኛል። ጋርደን አገልግሎት እንሰጣለን። ጋርደን ሰርግ አገልግሎት እንሰጣለን። የተለያየ የልደት የሚያከብሩ በቡድን የተለያየ ፕሮግራሞችን የሚሰሩ ሰዎች ይመጣሉ። እሱን አገልግሎት እንሰጣለን። ወደ 29 አካባቢ የሚሆኑ ጋርደኖች አሉ። መብራት ሲያስፈልጋቸው መብራት ይገጠምላቸዋል። የድምፅ መሳሪያዎች ይገጠሙላቸዋል። ጋርደኖቹ ለሰርግ አገልግሎትም፣ ለማንኛውም አገልግሎት ይህን አገልግሎት እንሰጣለን። ከዛ ውጭ አዳራሽ ኪራይ አገልግሎት እንሰጣለን። አዳራሾች አሉ የራሳችን። እነሱን አገልግሎት ለህብረተሰቡ እንሰጣለን። ለመንግስታዊ ተቋማትም አገልግሎት እንሰጣለን። በተመጣጣይ ዋጋ እናከራያለን። ከዛ ውጭ በድጋፍ እንሰጣለን። ከዚያ በተጨማሪ ኬነ ቅርሶች አሉ፣ የሚጎበኙ ወደ 18 የሚሆኑ ኬነቅርሶች አሉ። አማራን የሚወክሉ ተፈጥሮን፣ ባህልን፣ ታሪክን የሚወክሉ ኬነቅርሶች እነዚህ ይጎበኛሉ። ግቢው በአጠቃላይ ደግሞ ለቱሪስት ለሰርግ አገልግሎት ለአዳራሽ ለአምፊቲያትር አለን። ለነዚህ ለነዚህ አገልግሎቶች ግቢው በጣም ሳቢ ነው። ከአባይ ዳር ነው ያለው አባይ ደግሞ እንደምታቂው ከጣና መውጫው ላይ ነው። ከጣና መውጫው ላይ በጣም ለባህር ዳር እምብርት የሆነ ቦታ ይህን ቦታ የማታገኘው ቦታ ነው። እዚህ ላይ መጣው አባይ ዳር ቁጭ ብለው የሚዝናኑበት ሰርጋቸው፣ ልደታቸውን የሚያከብሩበት ሰፊ ግቢ በጣም ውብ ተፈጥሮ የሰጠው ነው። ገና እርግጥ መልማት አለበት እዚህ በላይ እንጂ፣ ይህንን ነው አገልግሎት የምንሰጠው። በተመጣጣይ ትንንሽ ዝም ብሎ ባዶ እንዳይሆን እንጂ እኛ አብዛኛው በነፃ ማለት ነው አገልግሎት የምንሰጠው ተማሪዎቹን በቡድን ሲመጡ በነፃ ነው የምናስጎበኘው። እና በዚህ ደረጃ ነው አገልግሎት እየሰጠን ያለ ነው። አትክልትና ፍራፍሬ የምናለማበት ቦታ አለን። ቋሚ አትክልቶችን የምናለማበት ቦታ አለን። አሁን በቅርብ ራሱ ወደ አንድ ሄክታር የሚሆን ስኳር ድንች ተክለን አሁን ደርሶ የእኛ ሰራተኛም አሁን ውጭ ኪሎ 25 ብር ነው የሚሸጠው፣ እኛ ጋር ግን 14 ብር ነው ለሰራተኛው እየተከፋፈለ የሚሄደው። ከዛ ውጭ ለሌሎቹ ተቋማት እየሰጠን ነው። ቲማቲም እናመርታለን፣ ቃሪያ እናመርታለን፣ ፓፓያ፣ ማንጎ እንዲህ እንዲህ ነገሮች እናመርታለን። ሰራተኛው በተሻለው ዋጋ ገዝቶ ወደ ቤቱ ሲመለስ ይዞ ይመለሳል። ይህ ማዕከል ውጫዊም ውስጣዊም ገጽታዎችን መቀየሩና በርካታ የለውጥ ስራዎችን ማካሄዱን እንዲሁም እየሰጠ የሚገኘውን ሕዝባዊ ግልጋሎት ለማስተዋወቅ እየጣረ ይገኛል። ማስተዋወቅ ረዥም ርቀት ይደናል። በአማራ ሚዲያ ኮርፖሬሽን ከአንዴም ሁለቴ ሶስቴ፣ ዛሬን ጨምሮ ለአራቴ ለአምስቴ ለማሳየት ሙከራ እናደርጋለን። ታሪኩ እንዲታወቅ እንዲጎበኝ እንፈልጋለን። በተቻለ መጠን ደግሞ በምናገኘው በህዝብ ግንኙነት ፓርቱ ደግሞ ቤቱ ንጹሕ እንደሆነ በተለይ ከዚህ ከፖለቲካ አስተሳሰብ ወይም ደግሞ ምንም አይነት ነገር እንደሌለ መጠው እንዲጎበኙ በበራሪ ጽሁፍም ሙከራ እናደርጋለን። እኛም አስጎብኝ እንደመሆን መጠን ከአስጎብኞቹ ጋር በምናደርገው ኮንታክትም ሙከራ እናደርጋለን። ሚዲያዎች ጋር ሰርተናል። በተለያየ ኮ ጋራ በጣም በተከታታይ እየሰራ ያለ ነው። የኛ ማህበራዊ ገጾች አሉን እናስተዋውቃለን። ህዝቡ ለመድረስ የተወሰነ ሞክረናል። በቂ ግን አይደለም። አሁንም አንደኛ በቂ አይደለም ብለን ነው አሁን የምናምነው። ከዚያ ባሻገር አልፎ አልፎ አሁንም የፖለቲካ ተቋም የማድረግ ዝንባሌ አለ። ስህተት ነው። የባህር ዳር ህዝብ በዚህ ይሄ የፖለቲካ ተቋም አይደለም። በወቅቱ የፖለቲካ ድርጅት ሰራው አስረክቦ ሄደ። በቃ ፓ ሂዷል። የራሱ የህዝቡ ተቋም ነው። ይሄ በአባይ ዳር ያለ የራሱ ተቋም ነው፣ መጦ መጠቀም አለበት። እዚህ በቅርብ ያሉ ተማሪዎች መጠው ያነባሉ። መጠው ካነበቡ መጠው ከጎበኙ በኋላ ሰዎች ይለወጣሉ። እዛ በማይንዳቸው ውስጥ የነበረው ከፖለቲካ ጋር የሚያስተሳሰሩት አስተሳሰብ ውስጥ ከገቡ በኋላ ግን ምንም አይነት የፖለቲካ አስተሳሰብ የለም። ታሪክን ባህልን አይተው ነው የሚሄዱበት እዚህ ውስጥ እንጂ የትኛውም የፖለቲካ ድርጅት እዚህ ውስጥ ገብቶ ይህን አድርግ ይህን አታድርግ የሚለው ተቋም አይደለም። አሁን ስለዚህ ለህዝብ የቆመ ተቋም ለህዝብ ታሪክን አደራጅቶ ለአማራ ህዝብ፣ አሁን የአማራ ህዝብ ታሪክ ተበታትኖ ነው ያለው። በአፈተተው ነው የሚነገረው፣ በአፈተተው ነው የሚገለጸው የሚጻፈው ወጥ በሆነ መልኩ ግን ቀጣይ እንዲህ እያሳደግ ነው ስንሄድ፣ የክልሉ መንግስት አሁን አዲስ ሙዚየም እየገነባ ነው ያለ አብዛኛው ጋር ተሳስሮ በሚያልቅበት ጊዜ በጣም የክልሉ አንዱ በኢትዮጵያዊነት ላይ አንድ አስተዋጽኦ ሊያበረክት የሚችል አንድ ትልቅ ክልል ስለሆነ ለኢትዮጵያም አበርክቶቱ ከፍተኛ ነው እና እኛ በማስተዋወቅ በኩል የሚጎለን ነገር አለ። እሱን ቀጣይ እንግዲህ እናንተም ጋር አሁን እንሰራዋለን እናስተዋውቀዋለን ብለን ነው የምናስበው። እናንተም ሚዲያዎችም መቅረብ አለባቸው። በርቀት ሆነው ማየት ሳይሆን ይህን ተቋም ገባ ብለው ቢያዩት፣ ብዙ ነገር አለው፣ ብዙ ሪሶርስ አለው። ያን ሪሶርስ ለህዝቡ ብንገልጸው ብናስተዋውቀው ጥሩ ነው የሚል ሀሳብ ነው ያለኝ። አጋራ አካል ውይይት እናደርጋለን። በርካታ ወጣቶች እዚህ ስለሚመጡ ወጣቶቹን ሌሎቹን ወጣቶች ይዘው እንዲመጡ እንመክራለን። እዚህ አካባቢ ያሉ የቀበሌ 11 ወጣቶች አሉ ተደራጅተው መጥተው ቢሮ ሰጠናቸው። እዚህ ራሱ ማህበራዊ አገልግሎት ይሰጣሉ፣ አቅመ ደካሞችን ይረዳሉ፣ ስፖርት ያሰራሉ። ፉትሳል ላይ የተወሰነ ነገር ሲኖር፣ ወቅታዊ ነገር ሲኖር የጽዳት ስራ ያሰራሉ ህብረተሰቡን አንቀሳቅሰው እሱነን ተረርተው እንዲጠቀሙበት እንፈልጋለን። ሰላሳ አንድ ሺህ በላይ መጻፍት ማለት በርካታ አቅም ያለው ነው። ባህርዳር ዩኒቨርሲቲዎች ራሱ መጥተው በጣም ነው የሚገረሙ ስለ አደረጃጀቱ። ስለዚህ ጸጥታ አለው ሲፈልጉ ላይብራሪው ላይ መጠቀም ይችላሉ። ሲፈልጉ ደግሞ በጋርደኖቹ ሄደው አለ መቀመጫ ቦታዎች አሉ። ጸጥታ ወስደው ጸጥ ብለው አንብበው መሄድ መመለስ ስለሚችሉ ቢጠቀሙበት ጥሩ ነው የሚል ነገር አለኝ። የአማራ ህዝብ ዝክረ ታሪክ ማዕከል አሁን ላይ ከሚሰጣቸው አገልግሎቶች በተጨማሪ ወደፊት ትልቅ የጥናትና ምርምር ማዕከል ለማድረግ የተለያዩ ስራዎች እየተሰሩ ይገኛል። ሁለት ስራ እንዲሰራ እንፈልጋለን። አንድ የምርምር ተቋም እንዲሆን፣ ታሪክን ባህልንና ቋንቋን የሚመራመር በዚያ እናደራጀዋለን። ለዚያም ይሆን በቂ አደረጃጀት መፍጠር አለብን። ራዩን ተልኮውን እንቀርጻለን፣ በዚያ መሰረት እንሰራ። ሁለተኛው ደግሞ ግቢው ሰፊ ስለሆነ ከምርምሩ ጋር በሚጣጣም መልኩ ግቢ መልማት አለበት። በስር ውስጥ በጣም ብዙ መጫወቻዎች፣ ዘመናዊ መጫወቻዎች፣ መዝናኛዎች፣ ቅንጡ ሆቴሎች በዙሪያው እንዲኖሩ ሳይቃረኑ ምርምሩን በዙሪያው እንዲኖሩና እንዲለማ ገስት ሀውሶች እንዲኖሩ እንፈልጋለን ይሄ እንግዲህ እኛ ያሰብነው የምርምር ፓርቱ መንግስት በመንግስት በኩል የሚመራ በቅድም ያልኩሽን ደግሞ ለቱሪዝም ምቹም ያደርገውን ደግሞ በባለ ሀብቱ ጋር መስራት እንችላለን ቦታው በጣም የሰጠ ቦታ ነው ባህርዳር ብርት መሀል ላይ ነው ያለው ከአባይ ዳር ነው ያለው ከባለሀብቶች ሀብቶች ጋራ አብረን በጋራ ብንሰራ ለከተማውም ትልቅ ገጸ በረከት ነው። ለመንግስትም፣ አብረውን ለሚያለሙ አልሚዎችም ሊያተርፉበት የሚችለው ነው። እቅዳችን እንደዚህ ሰፋ አድርገን እይታችንም የምናለማቸው መዝናኛዎችም ከአካባቢ አልፎ ከሀገርም አልፎ በዓለም ላይ የታወቁ መዝናኛዎችን ነው በዲዛይን ውስጥ እንዲካተቱ ያደረግነ ከፌዴራል ጠቅላይ ሚኒስትር ቢሮ የተለያየ ልምድ ያመጡ ዱባይ፣ ሌሎች ቢች አካባቢ የለሙ የቱሪስት መዳረሻዎችን እዚያ ልምድ አምጥተው አሁን በሀገር ላይ የሚሰሩ የቱሪስት መዳረሻዎችን እየሰሩ ያሉ አርኪቴክቸሮች፣ ኢንጂነሮች ናቸው። አምጥተን ዲዛይኑን ያሰራ ነው ቅድመ ንድፉን ያ ቅድመ ንድፍ ገና ነው። በህዝብ ይተቻል፣ የአካባቢያችን ሙያተኞች የበለጠ ይጨምሩበታል። በዚያ መሰረት እናለማዋለን ብለን ነው እያሰብነው ያለ ነው። እኛ ጋር ያለው 30 ሄክታር መሬት ነው። መልማት የግድ አለበት። ይህን ለማልማት ደግሞ እኛውን አመራሮቹ ጊዜ አግኝተው መምከር ችለው ወደ ስራ ከገባን አንደኛ በመንግስት አቅም የምንችለውን በመንግስት አቅም መስራት እንፈልጋለን። በጣም ሰፊ ነው የሚሰራው ስራ ራሱ። በጣም ብዙ ነገር ነው ያለው። አሰራር ተበጅቶለት የመንግስት ሀብት ስለሆነ ባለሀብቶችም ሊጠቀሙበት የሚችሉት እራሳቸውም ጠቅመው ሌላውን ሰው ሊጠቅሙ አገርም ክልልም ሊጠቅሙ የሚችሉበትን አሰራር እንፈጥራለን ብለን ሀሳብ ይዘናል። አንድም በሌላ የፖለቲካ የራሳቸው የፖለቲካ ፍጆታ የሚፈልጉ ሰዎች እየቀሰቀሱበት ነው እንጂ የሚሉት እነሱና የሚሰራው ተግባሩ የተለያየ ነው። ስለዚህ የሚያነቡት ወጣቶቹ በርካቶች የሚያነቧሉ፣ ሌሎች ግን ብዙዎቹ የማያውቁት ስላሉ የሚያውቁት ይዘዋቸው እንዲመጡ የማያውቁት አውቀው መጥተው እንዲያነቡ እሱነቱን እንዲረዱ ተቋሙ የሚሰጠው አገልግሎት እና የሚባለውን አረጋግጠው እንዲሄዱ እፈልጋለሁ። ከዛ ውጭ የሚጎበኝ ነገር አለው። ነገር ግን ሙሉ አይደለም፤ አሁን ገና እየተደራጀ ስለሆነ፣ አሁን ግለሰብ ላይ ያለ ቅርስ ሊኖር ይችላል። ግለሰብ ላይ ያለ ቅርስ ወደዚህ መጦ ቢጎበኝ፣ አንደኛ በአቀማመጥ ደረጃም ችግር አይገጥመውም። ላይሰረቅ ይችላል፣ ጥበቃ ሊደረግለት ስለሚችል። ከዛ ውጭ ደግሞ በርካታ ሰው ሊጎበኘው ስለሚችል ክልላዊ ገቢም ሊያስገኝ ይችላል፣ ሀገራዊ ገቢም ሊያስገኝ ይችላል። ስለዚህ እንዲህ አይነት ነገር ያላቸው ሰዎች በስጦታ ወይም ደግሞ በተመጣጣኝ ዋጋ እንዲያቀርቡልን እንጠይቃለን። ሌላው ነገር አንባቢዎች፣ ወጣቶች እንግዲህ አሁን በነገራችን ላይ ማህበራዊ ሚዲያዎቹ ትንሽ በጣም እየወሰዱት ነው ያለው ወጣቱን እና የማንበብ ባህላችን በጣም ወርዷል። ስለዚህ መጥተው እንዲያነቡ እንፈልጋለን። በቃ የሚመራመሩ ተመራማሪዎች ቅድም እንደገለጽኩልሽ ሁለተኛ ዲግሪ ማሟያቸውን፣ ሦስተኛ ዲግሪ ማሟያቸውን የሚያነቡ ሰዎች አሉ። ሌሎችም መጥተው ግባት አለን የምናቀርበው ግባት ካለም እሱን አስተያየት ይሰጡናል፣ እናሟላለን። መጥተው እንዲጠቀሙ በትና የተሻለ ግንዛቤ እንዲፈጥሩ እንፈልጋለን። ይህ ማዕከል የአማራ ሕዝብ ማዕከል ነው። የህዝብ ማዕከል ነው። የራሱ ታሪክ ነው የሚነገርበት የተሰነደው፣ የራሱ ባህል ነው የሚታየው የሚጎበኘው። ቤተ መጽሐፍቱ የሕዝብ ነው ለህዝብ አገልግሎት ነው የሚለው። የስል ጋላሪው መጦ የሚዝናኑበት ነው። ለሰርግ ለልደት የሚሆን በጣም ምቹ ቦታ አለ። ሴኪርድ የሆነ ነው። በክልሉ ፖሊስ ኮሚሽን የሚጠበቅ ነው። ለደህንነት ሲባል ነው። ሌላ ዓላማ የለውም። ስለዚህ ከየትኛውም የፖለቲካ አስተሳሰብ ነፃ ሆኖ ህዝቡ መጦ መጠቀም አለበት። ይህን ሀብት የራሱ ሀብት ነው። በማልማቱ ደግሞ ባለሀብቶች፣ ቀጣይ የክልሉ መንግስት በሚወስነው ውሳኔ መሰረትና አቅጣጫ አብረውን እንዲሰሩ እንፈልጋለን። መቼም እያንዳንዱን ስራ መንግስት አሁን ሊሰራው አይችልም። የሚሰራቸውን ለይቶ ይሰራል፣ ግን ደግሞ ባለሀብቱም ይሰራዋል። 30 ሄክታር ቦታ አባይ ዳር ላይ ባህር ዳር መሀል ላይ መንግስት ብቻውን ላልማውቢል ውጤታማም ላይሆን ስለሚችል እንደዚህ እንደዚህ አይነት ስራዎች በሚኖሩበት ጊዜ አብረውን አይናቸውን ከፈት አድርገው አይተው እንዲጠቀሙበት ማድረግ ይገባናል የሚል ነው። በክልል ደረጃም በፌዴራል ደረጃም መጠበቅ ያለባቸው ተቋማት ይጠበቃሉ። ተጠብቆም አሁን ዛሬ እንዳያችሁት ስራ አገልግሎት እየሰጠ ምንም አይነት ችግር ሳይገጥመው ነው የቆየው። በወቅቱ ባይጠበቅ ኖሮ በጣም ችግር ይገጥመው ነበረ። እዚያ ጋራ በሌላ አንግል ማየት ተገቢ አይደለም የሚል ነው። እኛ ለህዝቡም ጥሪ የምናቀርበው ምኑ ጎብኙ፣ ተጠቀሙበት ነው። ተጠቀሙበት ነው። እኛ በጣም በትንሽ ነው ለሰርግ ዝም ብሎ እንደው ባዶ እንዳይሆን ነው እንጂ በትንሽ ነው የምናከራኝ። በጣም ሰፋፊ ጋርደኖች ናቸው ያሉት። ምርጥ አምፊቴያትር አለ። አምስት ሺህ ሰው በአንድ ማስተናገድ ቲያትር ማዘጋጀት የሚቻል በጣም ዘመናዊ ነው። ምርጥ ላይብራሪ አለን፣ ዘመኑን የዋጀ በቴክኖሎጂ የታገዘ ኢንተርኔቶች አሉን፣ ዋይፋይ አለው የመጠ መጠቀም ምንም የሚያገናኘው ነገር ያለም ልጆች እየመጡ እየተጠቀሙበት ነው። ህብረተሰቡ በመጠኑም ቢሆን ይመጣል። ግን በጣም ዝም ብሎ ከውጭ ሰው የሚያወራው ይዞ አለመጠቀም አለ። ይህንን ነው የምናስተላልፈው መጡ